እንደምን ዋላችሁ። እንኳን ደህና መጣችሁ። እንግዲህ እግዚአብሔር ረድቶን ዛሬ ለምስጋና ነው እዚህ የተሰበሰብነው። ከአምስት አመት በላይ ነው ከእናንተ ጋር እዚህ የምህረት ደጅ ከመጀመሩ በፊትም ከእናንተ ጋር ነበርንና እግዚአብሔር ረድቶን እዚህ ያደረሰን እግዚአብሔር ይመስገን። እናንተንም ዛሬ ብዙ ደግሞ ምስክርነቶች አሉ የደስታ ቀን ነው በፊታችሁ በጣም ነው የሚያበራው እንግዶች በመካከላችን አሉ እነሱን ደግሞ ፓስተር ታስተዋውቅልናለች በብዙ የረዳን በብዙ የደገፈን ሁሌ ደግሞ እንደዚህ ስንሰበሰብ በቃ ምክንያታችን እግዚአብሔር ነው ይሄን ያደረገ ማነው ማነው እግዚአብሔር ነው ሰው አይደለም የሰው ስራ አይደለም የእግዚአብሔር ስራ ስለሆነ በአጭር ጊዜ ውስጥ እንደዚህ እናንተን ሰብስበን በቃ እግዚአብሔር አምላክ ይህንን አድርጉ ስላለ እየተደረገ ስላለ ክብሩን እሱ ይውሰድ። እግዚአብሔር የተመሰገነ ይሁን። ዛሬ በመካከላችን በጣም የምንወዳቸው የምናከብራቸው እንዲህ ፊት ለፊት አይተናቸው አናውቅም፣ ግን ስለ እነሱ ብዙ ሰምተናል። በተለይ በተለይ ደግሞ ይህ አቶቢስ እንዲገዛ ምክንያት የሆኑን ሰዎች በመካከላችን አሉ። በዛ በሚኒባስ ተጨናንቃችሁ ስትመጡ ያንን እያዩ የሚያለቅሱ ብዙ ብዙ እናቶች አሉ። ወገኖች ሆይና እግዚአብሔር ስሙ የተመሰገነ ይሁን የአትላንታ ወንጌላዊት ቤተክርስቲያን ሴቶችን ለክርስቶስ ህብረት ይሄ አገልግሎት እንደዚህ ከመዋቀሩ በፊት ነው። በፊት ከኛ ጋር ቆመው ሲረዱን ነበር። አሁን ደግሞ የቤተ ክርስቲያኒቷ አገልግሎት ሆኖ ከኛ ጋር ይህንን አገልግሎት እያገለገሉ አሉ። ስለዚህ ደግሞ እግዚአብሔርን እናመሰግናለን። ዛሬም እንደገና እነዚህ እህቶቻችን ሰብስባችሁ ምግብ እንድታበሉልን ስላሉ ይኸው እንግዲህ ዛሬ በዚህ አይነት ሁኔታ ተገናኝተናል። አሜን። እግዚአብሔር ይባረክ። ስለዚህ ዛሬ እኛ ሳንሆን ፕሮግራሙን ያዘጋጀ ነው የአትላንታ ሴቶችን ለክርስቶስ የእህቶች ህብረት ናቸው። ይህንን ደግሞ ህብረት የምትመራው በመካከላችን ፓስተር አዜብ አለች። እስቲ ፓስተር አዜብ ፓስተር አዜብ ስንል የምታውቁት ፓስተር አዜብ ማለት እሷ ናት። እግዚአብሔር በእሷ አማካኝነት ብዙ ስራ እየተሰራ ነው ያለው። ግን ብቻዋን አይደለችም። በጣም ብዙ እህቶች በቃ ከና ከሷ ጋር ሆነው ከሷ የበለጠ እየተጨነቁ ነው ለምህረት ደጅ የሚያደርጉትና እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ እነሱ ናቸው ሁሉን ወጪ ከድንኳን ጀምሮ ምንም እኛ ያወጣ ነው ወጪ የለም። እዛ ስቴጂ እንደዚህ አይነት ድግስ ደግሰሽ እንድታበይልን ስላሏት ይኸው ዛሬ በፊታችሁ ቀርባለች። እግዚአብሔር ስሙ የተመሰገነ ይሁን። ፓስተር ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ቀድም ፓስተር ወንጌል ላይ እንዳለችው ሁሉ ነገር የሚሆነው ከእግዚአብሔር ነው። እግዚአብሔር አንድ ነገር ሲያደርግ በሰው አልፎ ተጠቅሞ ነው የሚያደርገው። እና ስለዚህ እናንተ የምታመሰግኑት እግዚአብሔርን እንዲሆን ነው። በእርግጥ ዛሬ ደግሞ በጣም በጣም በጣም ደስ ያለን በቪዲዮ ነው የምናውቃችሁ ከፓስተር እና ደሞ ወንጌላን ከእሷም እንደገናም ጽዮንም አለች እና ከነሱ ጀርባ ሆነን እኛ መስጠት ነው የሚሰሩት ግን የሚደክሙት ግን እነሱ ናቸው። እና ስለዚህ በጣም በጣም በእውነት እዚህ ተገኝተን መልካችሁን፣ ፊታችሁን ልጆቻችሁን በማየታችን በጣም ደስ ብሎናል። በአትላንታ ደግሞ ቤተ ክርስቲያን ውስጥ ያሉ በርካታ እህቶች ቀንና ሌሊት ብል አልዋሽም በገንዘብ ብቻ አይደለም ይጸልዩላችኋል። እና እግዚአብሔር ደግሞ ልጆቻችሁን ፈውሶ ያስደንቃችኋል። እግዚአብሔር ረዳት አምላክ ነው። ስለዚህ ይረዳችኋል። እና ከኔ ጋር አብረው የእህቶች መሪዎች አራት አሉ። እዛም ያስተባብሩ እህቶችን እና እነሱም ሁሉ ናቸው። አሁን ወደዚህ ይሄንን ግብዣ ተደርጎ አብረን ማዕድ ቆርሰን አብረን እናንተንም ፊታችሁን ሁላችሁንም አይተን አብረን እንድናሳልፍ የረዳን እግዚአብሔር እና በአትላንታ ያሉ እህቶች ስለሆኑ ምስጋናውን ሁሉ ለእግዚአብሔር እንሰጣለን ማለት ነው። እግዚአብሔር ይባርካችሁ። እግዚአብሔር ይወዳችኋል። አንድ ነገር እንድታውቁ እናንተ የምታልፉበትን ፔን ሰው የማይረዳችሁ እንኳን ቢሆን ግን የሚረዳችሁ ተረድቶ ደግሞ እንደዚህ ሰዎች እንዲራሩ ያደረገላችሁ አምላካችሁ እግዚአብሔር ነው። እግዚአብሔር ለሰው ልጅ ያለው ዓላማ ድንቅ ስለሆነ አደለም ለዚህ ለስጋችን የሚሆን ለነብሳችን መዳኛ እንኳን አንድ ልጁን ኢየሱስ ክርስቶስን ሰጥቶናል። አደለም ስለእኛ መጥቶ የተሰቃየ ሞተ ህይወትን ያተረፈን ጌታ አለን። ስለዚህ ኢየሱስ ክርስቶስ ይመስገን እንላለን። በሌላ በኩል ደግሞ ስለዚህ እግዚአብሔር ይባርካችሁ። በጣም ነው የምንወዳችሁ። ወደፊትም ቢሆን እግዚአብሔር ባስቻለን ባቆመን፣ ከእኛ የሆነ ምንም የለም። እግዚአብሔር ስለሰጠን ነው የምንሰጣችሁ እና በሰጠን ነገር ሁሉ ከእናንተ ጋር ነን እና እግዚአብሔር በእውነት እናመሰግናለን። በዚህ አጋጣሚ እንግዲህ ሁል ቀን በየቀኑ ስለ እናንተ የምትነግረኝን ያው እንደምታውቁት እናታችን ነው የምትሏት ፓስተር በለጡን፣ እግዚአብሔር ይባርካት። እኛ ገንዘብ ነው የምልከው። ገንዘብ መላክ ቀላል ነው። እዚህ ግን ጉልበታቸውን አጥፍተው ጊዜያቸውን አጥፍተው የሚረዷችሁ ደግሞ የተባረኩ ይሆኑ። ለእኛ ደግሞ እነሱ ናቸው እንደውም የሚከብዱን፣ እንጂ እኛ ገንዘብ ነው የምንሰጠው፣ እነሱ ግን ጉልበታቸውን፣ ጊዜያቸውን ነው ከእናንተ ጋር የሚያጠፉትና እግዚአብሔር ስለ እነሱ እግዚአብሔርን በጣም አመሰግናለሁ እና እንግዲህ ይህንንም ራእይ ተቀብለ፣ አይገርማችሁም? እግዚአብሔር እንዴት እንዳሰባችሁ ወደ አንድ ሰው መጥቶ እግዚአብሔር በልብ ያስቀምጥና እንደዚህ ይጎበኛል። ስለዚህ እስኪ ለጌታ ክብር ስጡት። በእውነት ክብር ለእግዚአብሔር ይሁን። እኛ ደግሞ አሁን በልባችን ያለው ምንድን ነው? ያልተደረሰው ከእናንተ በላይ ደግሞ በጣም ብዙ አሉ በዚህ ምድር አደለ? ያንዳንዳችሁ የጸለያችሁ እግዚአብሔር ደግሞ እነሱን መድረስ የምንችልበትን ጸጋ ገቢ እንዲያመጣ ጸልዩ። ስለዚህ ብዙዎችን ለመድረስ ልባለን። እግዚአብሔር ግን ያስችለን። ስለዚህ ጌታ ይባርካችሁ ነው ምለው፣ ፓስተርዬ ከዚህ ሌላም ብሎ እግዚአብሔር ይባርክሽ ፓስተርዬ። እንደምታውቁት የምህረት ደጅ ተብሎ ከመሰየሙና ይሄ ሴንተር ከመከፈቱ በፊት ብዙ ስራዎችን ሰርተናል። እናንተን የሰበሰብናችሁ ለበዓል አስር አስር አስር አስር ቤተሰቦች እያደረግን ለበዓል የሚሆን ጥቂት ነገር በማቅረብ ነበር ነበርና ከእናንተ መካከል ደግሞ አንድ እህታችን አለች፣ አንድ እናት ሶስት ልጆች አሏት። ያቺ እናት እንደውም አንደኛው ልጅ ይመስለኛል ጉድጓድ ቆፍራ ነው ስትወልድ የወለደችው ማለት ነው። ለምን ቤቱ ከላይ ያፈሳል እንዲያዘምመዋል የጭቃ ቤት ነውና፣ መጀመሪያ እነ ፓስተር አዜብ ይሄ ነገር ሲነገራቸው ግቢው የራሷ ስለነበረ 700 ሺህ ብር ወጥቶ ነው ምን የመሰለ የብሎኬት ቤት የተሰራላት። እግዚአብሔር ስሙ የተመሰገነ ይሁን እና የራሷ ግቢ ያላት ሽንት ቤት ተሰርቶላታል። ማድ ቤት ተሰርቶላታል። ለልጆቿና ለእሷ የሚሆን አንድ ሰፋ ያለ ክፍል ከሳሎን ጋራ ማለት ነው። ስለዚህ ስንጀምር ዝም ብሎ አይደለም። ምንድን ነው የምንላችሁል ጊዜ እኛ አሁን እንዲህ ብቻ በየሳምንት አንድ ጊዜ እየመጣችሁ በልታችሁ ጠጥታችሁ ታጥባችሁ በወር ደመወዝ ተከፍላችሁ እንድትሄዱ አይደለም የእኛ ፍላጎት። እስቲ ማን ነው የሚነግረኝ? ምን ምን ልናደርግ እንዳሰብን የሚያውቅ ሰው ማን ነው? እስቲ ከዚህ ውስጥ የሚነግረኝ አለ? እሺ ያው እሺ። ማለት አመሰግናለሁ እድሉ ስለተሰጠኝ የመጸለያ ቤት እንደሚሰጠን ተስፋ አደርጋለሁ፣ ከእግዚአብሔር ጋር አመሰግናለሁ። ከዚህ በኋላ የምናስበው እግዚአብሔር ሲረዳን ቦታ ሲሰጠን ትልቅ ሴንተር። አሁን በጣም ተጣበን ነው ያለነው አደለም። ለዚህም ነው በሳምንት አንድ የምትመጡት ግን በጣም ትልቅ ሴንተር ተገንብቶ በዙሪያው የመኖሪያ ቤቶች ያሉት እንዲሆን ነው እኛ ምንፈልገው። በቃ እግዚአብሔር ይባረክ። ለነዚህ ልጆች የሚያመች ቤት መስራት እንፈልጋለን። ምንም ኖሮን አይደለም፣ ይሄም ሲጀመር ምንም ኖሮን አይደለም። ግን የታመንነው አምላክ ይህንን እንደሚያደርግ ስለምናውቅ አንዳንዶቻችሁ የምትኖሩበት ቤት ምንድን ነው? ይሄ በማዳበሪያ የተሸፈነ ነው። ማዳበሪያው ፀሐይ መቶት መቶት ዝናብ ሲዘንብ፣ ያ ጎርፊ ይገባል ቤታችሁ። ይህንን እናውቃለን። ኢቭን ያንን እንኳን ቤት ለማደስ ፈቃድ ለማግኘት በዚህ ዘመን በጣም ከባድ ነው። በጣም እና አቃለሁኝ በምን አይነት ሁኔታ ውስጥ አንዳንዶቻችሁ እያለፋችሁ እንዳለ፣ ግን እግዚአብሔር ደግሞ ይረዳናል። ከእናንተ የሚጠበቀው አንደኛ በእግዚአብሔር ፊት መጸለይ፣ ሁለተኛ ታማኝነት። እየጸለያችሁ በሚሰጣችሁ ነገር ደስተኞች እየሆናችሁ እንድትቀጥሉ ከዛ ደግሞ እግዚአብሔር የሚያደርገውን በአንድነት እናያለን። ማለት ጌታ ይባርክሽ ፓስተር። ይህንን ሁሉ እንግዲህ ልፋ ፓስተር አዜብ እንደተናገረችው የፓስተር ልፋት ነው። ይሄ ሁሉ የእሷ የልብ ስብራት ነው። እንግዲህ እንደውም ገና ሲጀመር ይህንን ሁሉ ልጆች እንደዚህ በጣም ለማየት የሚሰቀጥጥ ስለሆነ ዓይኗ እንደዚህ ጋርዳ ነበር የምታየው። አሁን ግን በጣም እናቶቻቸው ለውጣላቸው ልጆቻቸው ቁጭ እያሉ ነው፣ ዳዴ የሚሉ አሉ። ለዚህ ሁሉ ይሄን ለሰራው እግዚአብሔር ክብር ይሁንለት፣ ክብር ይሁንለት። እግዚአብሔር ስሙ ይባረክ፣ በእውነት ይገባዋል። አሁን ቀጥታ ወደ ምሳ ፕሮግራም ነው የምንሄደው። ቀጥሎም ፕሮግራማችን ይቀጥላል። ስለ ምሳው እንጸልይና ወደ ምሳ እንሄዳለን። አምላካችን እግዚአብሔር ሆይ ይህን ምሳ ስላዘጋጀህልን እናመሰግናለን። ባርክልን፣ በልተን እንድንገዛልህ እርዳን። በኢየሱስ ስም አሜን። መስከረም ሲመጣ ይሄ ስራ ከተጀመረ ስድስት ዓመቱ ነው። አትላንታዎች ደግሞ ከኛ ተለይተው አያውቁ። አሁን ሸዊት በጣም ቪዲዮ ላይ የምትታየው እሷ ናት። ቤት ተከራይተን ጎዳና ላይ ነበረች፣ በቃ ጎዳና ላይ ከነ ልጇ እና ከዛ ላይ ነው የተነሳችው። በጣም ትታመም ነበረ። ቤት ተከራይተን ቀለም ተቀብቶ አልጋ ጠረጴዛ የሚያስፈልጋ ሙሉ እቃ ሙሉ እቃ ነው የተገዛላት አሁን ደስ ብሏት ነው የምትኖረው ከነ ልጇ። ልጇ በጣም ጎበዝ ተማሪ ነው። ይኸው እዚህ ያለች ሸዊት ነው የምትባለው እና ትዕግስት ደጀኑም እዚህ ያለች። እሷ ደግሞ በጣም እንትን የሚለው የሚከብደው ሁለት ተከታታይ ልጆቿ ተመሳሳይ ችግር ነው ያለባት እና እሷን ቤት ተከራይተን እቃ ሙሉ፣ አልጋ ለልጆቹ ለብቻ፣ ለእሷ ለብቻ ብርድ ልብስ ሁሉን ነገር ሙሉ አድርገን ነው ወደ ቤቷ የገባችው፣ እና ሁለቱም ልጆቿ ናቸው ችግር ውስጥ ያሉት። አሁን በየወሩ ትረዳለች እሷን። በጣም ደስተኛ ናት። እንዲ አልነበረችም እንግዲህ። ፊታቸው በጣም ደስታ ነው። የፍሬ ሆት ልጅ ደግሞ ዲቦራ፣ ከዛ ተነስታ ቤት ገባች። ከመቀመጥ ውጭ ምንም አትችልም ነበረ እና በጣም ሰላም ብቻ ነበር የምትለው አሁን ተነስታ ብቻን ያቻት ይኸውና። የሜሮን ልጅ እንደሱ፣ ቅድም በተለይ ተወጥሮ የሚቀረው እሱ ይኸው። አሁን ቁጭ ማለት እንደዚህ ወገቡ እንደሰው ቁጭ ማለት ችሏል። እኛ ስናገኛት በልመና ነበር የምትተዳደረው። ምሽት ምሽት ላይ ልጁን አዝላ ነበረ በልመና የምትተዳደረው ትወጣለች በጣም ቆንጅዬ። እንደውም ልጄን ውሰዱልኝ ሚል አታስታውሽም? ፓስተር አዜብ ልጄን ውሰዱልኝ ብላ ነበረ፣ ትንሿ ልጅ። አሁንማ ፓስተር በለጡ ከረዱኝ፣ ይህንን በየወሩማ የምታስገቡልኝ ከሆነ እኔ ለምንድን ነው ልመና መወጣው? እያፈርኩ እኮ ነው ተቸግሬ መወጣው የነበረው። ከዚህ በኋላ ግን እኔ አልወጣም ብላ ይኸው፣ እግዚአብሔር ይመስገን። ልጇም ቁጭ ብሎ ከቅድም ጀምሮ ቁጭ ብሏል። እና በእያንዳንዳቸው ላይ ከፍተኛ ለውጥ እያየን ነው። የሙሉመቤት ልጅ ራሷ ው ተረጋግታ ተቀምጣለች። እና በጣም በጣም ከፍተኛ ለውጥ አለ ፓስተር ልፋታችሁ ከንቱ አልቀረም እና እግዚአብሔርን እጅግ አድርገን እናመሰግናለን። አሁን ወደ ቀጣዩ ፕሮግራም እንሄዳለን። ይሄ ብቻ አይደለም። እስቲ ምናልባት እዚህ ውስጥ እኛ መርዳት ከጀመርን ጊዜ ጀምሮ የስራ በር ተከፍቶላችሁ ስራ የምትሰሩ ስንት ሰዎች አላችሁ። እና እንደዚህም ህይወታቸውን እየለወጡ ያሉ ቤተሰቦች ስላሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። እግዚአብሔርን እናመሰግናለን። አንድ መዝሙር እንዘምር አይደል? የት አላችሁ ልጆች መዝሙር የምትዘምሩ ስሚ። አሜን። ታሚያት ይባያ የመጡት ከኬጂቱ ነው። አማቃይ

እግዚአብሔር ይባረክ። የጣፈጠ ምግብ በልተናል፣ እግዚአብሔር ባርኮናል። በእውነት እኔ በጣም ደስ ብሎኛል። ይሄ ትልቅ እድል ነው ለኛ። እንግዲህ ከዚህ ከአትላንታ ከመጡት ጋር አብረን አየን። ገና ደግሞ እንግዲህ ሌላ ጊዜ ሌሎቹ ሲመጡ እንደዚህ አይነት ነገር እያደረግን እንገናኛለን ማለት ነው። ስለዚህ እናንተን አንድ ነገር የምለምናችሁ እንግዲህ እናንተን የሚያገለግሏችሁ እዚህ ራሳቸውን ሰጥተው የሚረዷችሁን አክብሯቸው፣ ታዘዟቸው ደግሞ ሁል ጊዜም የሚሏችውን ነገር በእውነት በቅንነት ስሙ። ስለዚህ ይሄን ነው ምላችሁ እና ይሄንን ስለምታረጉ ደግሞ ያመሰግናችኋለሁ። እና ተባረቁ እና በቃ እንግዲህ እኛም አንቆይም ስለምንሄድ። ነገር ግን በሚያስፈልጋችሁ ሁሉ ከፓስተር ጋር ያ ሁልጊዜ አብረናት ነው ያለነው። ስለዚህ እስካለን ድረስ ከእናንተ ጋር አለን ለማለት ይችላለሁ እና እግዚአብሔር ይባርካችሁ። እንግዲህ በመጨረሻ አትላንታ ያሉ ሴቶችን እስቲ በጣም ስለሚወዷችሁ እስቲ አንድ የመጨረሻ ባርኩልኝ። አባረኩ እግዚአብሔር ይባርካችሁ። እኔ አንድ ነገር አምናለሁ። አሁን ብዙ ምስክርነት ሰምተናል። ደግሞም ይሄንን ነገር ሲጀመር የብዙዎቻችሁን ፊት አይቻለሁኝ። አሁን ግን ሌላ ሰው ሆናችኋል እና ፊታችሁ አብርተዋል ስለዚህ የሚቀጥለው ደግሞ ስንመጣ ልጆቻችሁ ተፈውሰው ቆመው እየሄዱ ወደ ትምህርት ቤት የሚሄዱ እንዲሆኑ እንጸልያለን። እግዚአብሔር ደግሞ ያደርገዋል። ስለዚህ ደስ ይበላችሁ፣ ሀዘንን አስወግዱ። ስለዚህ ደስ ይበላችሁ ላለው እግዚአብሔር በብዙ ይባርካችሁ። ተባረኩላለሁ። እንግዲህ ይህን ነው እምለው። ፓሰሪ ፈትለ አንድ ጊዜ ወደዚህ ትመጭና እግዚአብሔር ያደረገልሽን ነገር ትነግሪናለሽ። የነፍሬዎት አው የፍሬዎት ልጅ እባክሽ ፓስተር፣ ቫይታሚን ያስፈልገኛል። ታስታውሻለሽ ፓስተር? የዛሬ አመት ብዙ ቫይታሚን ዲዎች ይዘን መተን መስጠት ጀመርን። የሊያ ልጅ ያስፈልጋት ነበር። የፍሬዎት ልጅና አሁን የሩስ በቃ ኦልሞስት መሮጥ ነው የጀመረችውና እግዚአብሔር የተመሰገነ ይሁን። አሜን። ሌላ ጊዜ ደግሞ እንሰማለን። ግን የፈትለ ልጅ መቀመጥም ምንም አይችልም ነበር። ይኸው እንግዲህ ተመልከቱት። እግዚአብሔር ይባረክ። እሺ፣ በጣም ነው ማመሰግነው ስለ ተሰጠኝ እድል። እሺ፣ አመሰግናለሁ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ከአብዝቶ ክብሩን ይውሰድ። እግዚአብሔር በእነ ፓስተር ተጠቅሞ ብዙ ነገር አድርጎልኛል። ምክንያቱም እግዚአብሔር ድንቅ አምላክ ነው። እኛ ስለማይገባን ነው እንጂ እግዚአብሔር ድንቅ አምላክ ነው። ልጄ እውነት ነው። እኔ ማዚ መታ አይታኛለች። መምህርት ነኝ ግን በጣም ከባድ ቻሌንጅ ውስጥ ነበርኩኝ፣ ምክንያቱም ምንም መደበቅ ስለማልችል ማለት ነው። ግን አባት የለውም። እግዚአብሔር አባት እናት ሆኖ በነ ፓስተር ተጠቅመው ጌታ ኢየሱስ ዘመናችሁን ብርክ ያድርግ። ልጄን ለዚህ አብቅቷል። አሁንም በእግሩ እንደሚሄድ አምናለሁ፣ ራሱን ችሎ እንደሚሄድ አምናለሁ። ብዙ ነገር ይኸው ዝንጥ ብሎ አዜብ እውነት እውነት አዘንጨው ምክንያቱም በዚህ ዘመን ልብስ ምግብ አልፎ ልብስ እንኳን ለመግዛት በጣም ከባድ ጊዜ ነውና እግዚአብሔር መልካም ነው። እኔ በሚላክልኝ ብር ልጄን እያዘነኩት፣ አስፈላጊ የሆነ ነገርም ደግሞ እየገዛሁለት፣ ጌታ ይባረክ፣ ለዚህ በቅቻለሁ። እግዚአብሔር ደግሞ መልካም ነው። እኔ ደግሞ እግዚአብሔር ነገርን ቀይሮ እኔም ደግሞ እንደነሱ ፓስተር ጎን ቁሜ ደግሞ እኔም ደግሞ እግዚአብሔር ልጄን በእግሩ ሲያስሄደው እኔም ደግሞ ሌሎችን የምረዳበትን እድል ጌታ እንዲሰጠኝ አምናለሁ። ክብሩን ይሰድ፣ እግዚአብሔር የተመሰገነ ይሁን። አሁን ምርቃትን የምንቀበልበት ጊዜ ነው፣ ግን ሁላችሁም ጽዮንን እንድትባርኳት እፈልጋለሁ። አሜን። በሁዳዴ ጾም እኔ አልነበርኩም ሙሉውን። ጽዮን ግን አንድ ቀን ከመካከላችሁ ሳትጎል ሁለት ወር በሙሉ አይደለም በእግዚአብሔር ፊት ስትጸልዩ ነበር። እኔን ማራት እያላችሁ፣ ፈውሳት እያላችሁ ስትጸልዩ ልኝ ነበር። በእግሬ መሄድ ያልቻልኩ ጊዜ እንዴት እንደሆናችሁ አውቃለሁ። ግን እግዚአብሔር ረድቶኝ እግሮች እግሬ ተፈውሶ ዛሬ ትልልቅ ጫማ ሁሉ ማድረግ ችያለሁኝ እና እግዚአብሔር ክብሩን ይውሰድ። ግን ጽዮን በብዙ ድካም ቀላል አይደለም። ሁለት ወር ለብቻ እንደዚህ ማስተዳደርና ብቻዋን ሁለቱን ወር ገበያ እየወጣች ለእናንተ የሚያስፈልጋችሁን ነገር እየገዛች ያው ስታደርግ እንደነበር ሁላችሁም ታውቃላችሁ። እግዚአብሔር አምላክ ደግሞ ስለሰጠን እህት ስሙ የተባረከ ይሁን፣ አሜን። እግዚአብሔር ይባረክ። ዛሬ እግዚአብሔር እዚህ ቦታ እንድንሰበሰብ የፈቀደልን በእነሱ አማካኝነት እናት ሆነው አባት ሆነው ተጎናችን የሆኑት እግዚአብሔር ስለፈቀደ ነው። እግዚአብሔር ይህንን ስራቸውን ቆጥሮ በቤታቸው፣ በልጆቻቸው፣ በንብረታቸው በሚሰሩ ስራ ሁሉ እግዚአብሔር ከነሱ ጋር እንዲሆን በእናንተ ስም ጸል ያለው እግዚአብሔር የተባረከ ነው። እግዚአብሔር ይወደናል። ልጅ የእግዚአብሔር ስጦታ ነው። ምናልባት እኔ ከእኔ ጀምሮ እንማረር ይሆናል። ማረራለሁ፣ አንዳንድ ጊዜ በጣም ታቅሜ አኳያ በጣም ነው ምርር ምር አለቅሳለሁ። ግን ይህ አይገባኝም፣ ማልቀስ አይገባኝም። ማመስገን ነው ፈጣሪ ማመስገን ነው የሚገባኝ። ስለዚህ ሁላችንም እግዚአብሔርን እያመሰገንን የሚመጣውም ምሕረት የሚመጣውም የእግዚአብሔር ቸርነት መጠበቅ ነው ያለብን ከእኛ ጎን ያሉትን እናት የሆኑትን ልጆቻችን ሆነው ለኛ ለእናቶቻቸው እናት የሆኑትን ሁሉንም እግዚአብሔር ይባርካቸው። እግዚአብሔር ባሰቡት ነገር ሁሉ በሚወጡበት በሚወርዱበት፣ በአገር ውስጥም ያሉ ተአገር ውጭም ያሉ ተራሳቸው አልፈው ለእኛ እጃቸውን ዘርግተው እኔ እውነቴ ነው፣ ቁጭ ብዬ እንደ ህፃን ልጅ ቁጭ ብለው ምን አነሳችሁ ምን ጎደለባችሁ እያሉ ቁጭ ብለን ስንበላ እንኳን በጣም ነው የምጸጸተው። ማንም እንደዚህ ያደርግ፣ እውነቴን ነው። ለእግዚአብሔር ነው። በእግዚአብሔር ደጅ ያገኙታል። ከኛ አይደለም ተእግዚአብሔር ያገኙታል። ስጦታው ከሱ ነው። እግዚአብሔር በቤታቸው ይመላለስ፣ እግዚአብሔር ያስባቸው፣ እግዚአብሔር ይባርካቸው። ላለውኝ እከሌ እከሌ ማለት አልችልም እና ፓስተርም ስትታመምብን እና ሰው እናቱን ሲያጣ እንዴት እንደሚሆን በጣም አደጋ ስለሆነ አልቅሰናል፣ አዝነናል። ይሄ የሁላችንም ሀሳብ ነው። የልባችን ተሰብሯል፣ ግን እግዚአብሔር ብሎ ዛሬ በሙሉ ግሯ ቆማ ከእኛ ጎን ቆማ ይኸው እያየናት ነው እያስተናገደችን ነው እና እግዚአብሔር የህይወት ዘመኗን ይባርክላት። ሲሆንንም ሁሉንም ከእኛ ጋር ያሉትን ነኝ እህቶቻችን ወንድሞቻችን፣ እኔ እርግጠኛ ነኝ ከእኔ በታችን እንጂ ከእኔ በላይ ያለ በእድሜ የሚበልጠኝ ሰው ያለ አይመስለኝም። ግን ሰው በእድሜ አይደለም፣ እግዚአብሔር ልቦናውን ብርሃን ሲያደርግ ለሁሉም ብርሃን ይሆናልና ብርሃን ሆነው ለእኛ ለልጆቻችን፣ ለእኛ ጭንቅላት ማደስ፣ ለልጆቻችን መልበስ መጉረስ፣ ዛሬ ሰው በቤቱ አንድ ልጅ ሁለት ልጅ ማስተዳደር በጣም ይከብዳል፣ ሁላችንም እናውቃለን። ነገር ግን ሳይሰለቹ ሁል ቀን በፈገግታ ሁል ቀን በደስታ ስለሚቀበሉን ኑሯቸው ደስታ ይሁን። አዎ በእግዚአብሔር ዘንድ ኑሯቸው ደስታ ይሁን፣ በምድርም በሰማይም እግዚአብሔር ከነሱ ጋር ይሁን። ልጆቻቸውን ይባርክ፣ ለልጆቻቸው የተባረከ ፍሬ ይስጥላቸው፣ አንገት የማያስደፋ ለአገሩ የሚጠቅም ለወገኑ የሚጠቅም ልጅ ይስጥላቸው። የተባረከ ምርቃን ተልጅ ስተልይ ስለሆነ እኔ ከልቤ ነው። ሁላችሁም ልጅ ዋቂ ሳትሉ በእናንተ ስም ሁሉንም እግዚአብሔር ይስጣችሁ። ላለውኝ እግዚአብሔር ያክብራችሁ። እወዳችኋለሁኝ፣ በጣም እወዳችኋለሁ። እግዚአብሔር ይጠብቃል ሁሉንም ሹፌሩንም ረዳቱንም ከኛ ጋር ያሉትን ሁሉንም ያሰቡንን ሁሉ እግዚአብሔር ያስባቸው። አዎ ሁሉንም በጤናቸው የጤና ባለቤት የእድሜ ባለጸጋ ያርግልን። ሳራ ያንቅፋቸው እንቅፋት አይምታቸው። በቤታቸው ክፉ ነገር አይግባ። እግዚአብሔር ይጠብቃቸው ላሉ አመሰግናለሁ። ኑሩልኝ፣ እግዚአብሔር ይስጣችሁ። አቦንቆርሳለን እያጨበጨብን ይም እማሚ ቁረሱ። እስካሁን ድረስ ስለ ነበረን ጊዜ እግዚአብሔርን በጣም ነው የምናመሰግነው። እግዚአብሔርን እስቲ አመስግኑት። እንደገና ደግሞ ፓስተር በለጡን በጭብጨባ እግዚአብሔር እንዲጠብቃት አሁንም ረጅም ዕድሜና ጤና እንዲሰጣት፣ አትላንታዎችን ደግሞ እነ ፓስተር አዜብን፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ቴንኪው ብለናል። ሁል ጊዜም ከእኛ ጋር እንደምትቀጥሉ እናምናለን። አትላንታዎች ብዙ ራዕይና እቅድ እንዳላችሁ ሰምተናል። አብረን እንሰራለን። የእግዚአብሔርን መንግስት አሁንም ያብዛችሁ ያስፋችሁ እንላለን። ፕሮግራማችንን እዚህ ጋር እናጠቃልላለን። በዚህ የምታዩን ሁሉ እንግዲህ ይሄ የምህረት ደጅ ፕሮግራም ነው፣ የምስጋና ጊዜ ነው። አትላንታዎች ሁል ጊዜ ከኛ ጋር ከመቆማቸው የተነሳ ለማመስገን ከነሱ ጋር ማዕድ ለመቁረስ ነው እዚ የተገኙት እና ሌሎቻችሁም እንደዚሁ እንድትመጡ እንድታዩን አልባሳት ይዛችሁ የንጽህና መጠበቂያ ይዛችሁ በየወሩ በማስገባት እነዚህ ወገኖች ጋር ቤተሰብ እንድትሆኑ እንጋብዛለን። እንግዲህ እስካሁን ድረስ እንደተከታተላችሁን እንዳያችሁት ነው፣ እኛ ስለ እነዚህ ወገኖቻችን በጣም ደስተኞች ነን። እግዚአብሔር ይመስገን። ፕሮግራማችንን እዚህ ላይ እናጠቃልላለን። ሰላም ሁኑ።